ኢቢኤስ ይህንን ውንጀላ እስካልቀለበሰ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት እንደምወስድ እንደምወስድ አይባል እንደምወስድ አይባል እንደሚወስድ ነገር የጻፈው ሰውዬ ነው። እንግዲህ ይህንን ወይ ጃዋርን የጻፈለት ወይ ሽመልስ አብዲሳን የጻፈው ዩኒቨርሲቲ እንደሚወስድ ይባላል እንዴ? እንደም ዩኒቨርሲቲው እንደሚወስድ እኔ አደርግ የቆቱ የወለጋን ዩኒቨርሲቲ የደምቢ ዶሎ ዩኒቨርሲቲ አማርኛ ላስተምረው። አሁን ይህ ሰዓት አማርኛ ማስተማሪያ ነበር። እውነት ሀገራችን፣ በእውነት ትክክል አለ እንደምወስደው አንተን የምትወስደው አንተ አካል የለም አንተ ጥል የለም እንደሚወስደው ዩኒቨርሲቲው ወደ ፍርድ እንደሚወስደው ብሎ እንግዲህ ጻፈ ማለት ነው። የኔ ጥያቄ ማንጠራህ ነው ማንጠራህ ማናናገረህ። ጭራሽ ጭራሽ ይሄማ አይበቃንም ብሎ አጅሬዎቹ ከቻሏ ከጅ በቪዲዮ አንድ አረጋ ከበደን የመሰለ ሰውዬ መጣና በእውነት እንዲህ አለ። በጣም ነው የሚያሳዝነው፣ እና እንዲህ አለ ይኸው መልኩን አንድ ያሳያችሁ እና የሰውየው ድምፁን ትሰሙታላችሁ። ስሜ ታደሰ ረጋሳ ይባላል። ታደሰ ረጋሳ ዩኒቨርሲቲ ፕሬዚዳንት ነኝ። ዛሬ ወደዚህ የመጣንበት ዋናው ምክንያት ሁላችሁም አንድ ጊዜ ጻፉልኝ፣ እንኳን ደህና መጣችሁ በሉልኝ። ማን ማን ማን ረጋሳ ነኝ ያለው ስሜ ታደሰ ረጋሳ ታደሰ ረጋሳ። እንግዲህ በኦሮምኛ የሚበዛው አሁን ሳ ነው የሚበዛው። ባለፈው ጽፌላቸዋለሁ። ይልማ መርዳሳ፣ እንደገና ሽመልስ አብዲሳ ማብ ሳ ይበዛል እና ሳ ይበዛል፣ ሳድስ ይበዛዋል። ለምን እንደሆነ አላውቅም። እና አሁን የመጡት ሳ ናቸው። አንደኛው ሳ ናቸው። የመጡት የወለጋ ዩኒቨርሲቲ ፕሬዚዳንት ናቸው። እግዚአብሔር ይመስገን፣ ለመጀመሪያ ጊዜ በአማርኛ ተናገሩ። ይህንን ያሰማህን አምላክ ክብር ምስጋና ይግባ። ክብር ምስጋና ይግባ። የደምቢ ዶሎ ዩኒቨርሲቲ ፕሬዝዳንት ሆነው ሳ በአማርኛ ሊያወሩ ዛሬ ወደዚህ የመጠንበት ዋና ምክንያት ሁለታ ኢቢኤስ ቴሌቪዥን በአዲስ ምዕራፍ በሚለው ፕሮግራሙ ላይ አንዲትን የደምቢ ዶሎ ዩኒቨርሲቲ ተማሪ ነበርኩ የምትል ግለሰብ አቅርቦ እዛ ውስጥ የደምቢ ዶሎ ዩኒቨርሲቲ ተማሪ እንደነበረች አድርጎ ነው ያቀረበው። በዛ ሚዲያ አየነው። እንግዲህ በጣም የሚያሳዝን፣ የሚደንቅ ሰው ባልተጣራ ወሬ በሌለው መረጃ። አንደኛ ይሄ ተቋም ይሄ ቴሌቪዥን ጣቢያ መረጃም ከዛም ከዚህም ወስዶ እውነትም ማውጣት ነው የሚዲያ ሚና። አሁን እነሱ ያደረጉት ቀጥታ ልጅቷን እንዴት እንዳገኙም አላውቅም፣ ማን እንዳመጣላቸው ምንም የተናገሩት ነገር የለም።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 ምን ያስተምራል እንዲህ አይነት መረጃ አንደኛ ያልተጣራ እዚህ ያለው ማህበረሰብ የማይወክል አሁን ደምቢዶሎ አካባቢ ያለው ማህበረሰብ የዩኒቨርሲቲ ማህበረሰብን ጨምሮ ምንም በማያውቅ መልኩ ምንም መረጃ በሌለው የእሱ ተማሪ ባልሆነ ሰው እንዲህ ሲሙ ተነስቶ እንዲህ አይነት ሰው ኢትዮጵያ ውስጥ አለ ወይ ብሎ ነው ሲደነቁ ነበር ምን ማለት ነው ምንስ ይፈጥራል? ስቲጋ ምንም ምንም ገነት የላትም። የእኛ ተማሪም አይደለችም። ሲጀመር አይደለም ፋርማሲ የሁለት ሺህ አስራ ሶስት ሁለተኛ አመት ፋርማሲ ነኝ ያለችው ፋርማሲ አይደለም። ሌላም ቼክ አድርግናኛ ፋርማሲ ተማሪ ውስጥ እንደዛ የሚባል ተማሪ የለም። ሁለት ሴቶች ናቸው ያሉት ሌሎች ናቸው። እንደዚህ የሚባል ስም የለም። እኛ እንደውም ምናልባት ተሳስታ ሌላ ባስ ሌላ ዲፓርትመንት ሆን ብለን ፋጀር ሄደን አጣተናል። እንደዚህ የሚባል ተማሪ በደምቢ ዶሎ ዩኒቨርስቲ ውስጥ የለም። ይህ ባልተጣራበት ያ ሁሉ መረጃ ለ120 ሚሊዮን በቀጥታ ተለይ መተላለፍ ማለት ነው።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 ስለዚህ በጣም ኃላፊነት የጎደለው ተግባር ብቻም ሳይሆን በጣም አሳፋሪ አይደለም፣ ከሚዲያ አይደለም፣ ከትልቅ ተቋም ከአንድ ግለሰብ ተራ ግለሰብ የማይጠበቅ መረጃ ነው ያስተላልፉ። እዚህ በጣም የሚያሳዝን ነው። እኛ ቴሌቪዥኑ በቻለ ቶሎ ወጥቶ ማስተባበያ ይሰጣል ወይስ ምን ይላል ብለው እየጠበቅ ነበር። ምንም አላሉ። እዚህ እኛ የሚቀጥለውን ስቴፕ እንቀጥላለን። ዞሮ ዞሮ ግን ተግባሩ በጣም አሳፋሪ ተግባር እንደሆነ ያየ ነው። አመሰግናለሁ። አይታዲ ደቡ ፂመን እንዴ ነው የተቆረጥከው? ምንድ ነው እንደዚህ ረበሱማ፣ መላጣ እናንት፣ ያገጭ መላጣ እዚች ጋ ያለችው ጥሩ አይደለም። እኔ እንኳን በፂም ላይ አስተያየት አልሰጥም፣ ምንም አይመለከተኝም፣ ግን ቢሆንም ወይ እንዳለ ብታነሳው ጥሩ ነው፣ እያየሄኝ ከሆነ ማለት ነው። በስንቱ ስቀ ነው እንጨርታለን። የሆነ ሆኖ የደምቢዶሎ ዩኒቨርሲቲ ወጡ ውዬዬ ብሏል። ደግሜም ሰማሁት የለም ደምቢ ዶሎ የሚባል የለም። ማን ጠራ ቢባል ምን ሊባል ነው? ፍርድ ቤትስ ቢሄድ ኢቢኤስ እኔ ደምቢ ዶሎ ብያለሁ እንዴ ቢል ምን መልስ ሊመልስ ምን መልስ ሊመልስ፣ ቦታ ላለመጥራት ምን ላለመጥራት፣ የተሰጣቸውን ስራ ሰርተዋል። በራሳቸው መንገድ ሄደው ማለት ነው። ግን ምንድን ያስጮኸው የዚህ ሰውዬ ብቻ ደግሞ አልበቃ ስላለ የማን መጣ፣ ደግሞ ሌላ ደግሞ መጣ እኚህም ደግሞ የፌዴራል ፖሊስ ናቸው። እንደምታያቸው የፌዴራል ፖሊስ ናቸው ይናገራሉ። እሳቸው ደግሞ እስቲ እንስማቸው። አየለ ሲሳ ይባላሉ። ራ መምሪያ የሬጅመንት አንዱ ምክትል አዛዥ ነኝ። አሁን ይህ በትላንትና ጀምሮ ትላንት ወደ ጀምሮ ያለው የተማሪ እገታ ተማሪ ታገች አለው በኢቢኤስ ሚዲያ የተላለፈው መልዕክት ያው እኔ ይህ ቀጠራ ወደዚህ የተመደበ የገባሁት ሁለት ሺ አስራ አራት ነው። ክስተቱ ደግሞ የሁለት ሺ አስራ ሶስት የሚል ነው። እኔ ባልኖር ግን ባለው ኢንፎርሜሽን በሰአቱ የታገተ ተማሪ እንዳልነበር እንደሌሌ ተማሪዋ ደግሞ በሰአቱም የዚህ ተማሪ እንዳልነበረች ቁጥጥርና በየደረጃ ያለ አመራር ባለው መረጃ ባለው በሰው ኃይል ቁጥጥር አረጋግጧል። ስለዚህ እኔም በሰዓቱ ከእነሱ ጋር በመሆን ባለው ኢንፎርሜሽን በኋላም ሰላማዊ ነው። ውጭ አንዳንድ በተለያዩ ቦታዎች ላይ ችግሮች ሊኖሩ ይችላሉ፣ ግን እኛ ኃላፊነቱን ወስደን እስከ ተረከብን ድረስ የዩኒቨርስቲው ግቢ የተማሪ እንቅስቃሴ እኛም ከጥበቃ ኃላፊዎች ጋር በመሆን በአግባቡ እየሰራን መሆኑን እና ይህም የተከሰተ ችግር እንደሌለ እዚህ ብሔር ብሔረሰብ ለማጋጨት እየተደረገ ስለሆነ ተማሪ የዚህ ተማሪ የግቢ ተማሪ አይደለችን። ከዚህ በፊትም የቆየ የምሎታ ላይ የሚተላለፈው ነገር ስህተት መሆኑን እና ይሄ ነገር ምንም ተወንትን ምንም የዚህ ተማሪ እንዳልሆነች ይህን ተረጋግጧል። እኛም ደግሞ የሰጣ ችግር የቶክስ ችግር ግቢ ውስጥ ምንም የተፈጠረ ነገር የለም የሚለው ከጥበቆች ጋር ተገናኝተን እየሰራን ነው፣ በጥምር እየሰራን ነው። የተፈጠረ ችግር እንደሌለ ግቢው ሰላማዊ የማስተማር ሂደቱን በአግባቡ እየሰራ መሆኑ እዚህ ምረት ላይ ያለውና አሁኑ እዛ የሚወራው ነገር አይገናኝም የሚል ነገር ሀሳብ ለማስቀመጥ ነው። ማን ጠየቃቸው? ማና ናገራቸው! ኢቢኤስ አልተናገረ የጻፈ ሰው የለ ጋዜጠኞች አልተናገሩ። ኤልያስ መሰረት እንኳን አልጻፈ። እነ ጃዋር መሐመድ እነ ሴቭ ኦሮሚያ ደንቢ ዶሎ ደንቢዶሎ ደንቢዶሎ ደንቢዶሎ ችግሯ ትታወቃለች። እኛ ከየት የመጣ ንጽህና ነው? ከየት የመጣ ንጽህና ነው? እነዚህ ልጆች የት ሄዱ? እነዚህ ልጆች ማንበላቸው እነዚህን የአማራ ልጆች ማን ኗጣቸው? መንግስት ያመነበት ፈልገን አጣን፣ የት እንደደረሱ አጣን ያለው መንግስት። እንደውም ጭራሽ በቀደም ደግሞ ብርሃኑ ጁላ እንደዚህ አይደለ እንደ ያለው ደምቢ ዶሎ ዩኒቨርሲቲ ጻድቅ አድርጎ ለማቅረብ ምን አይነት ወኔ ምን አይነት ሞራል ቢኖራቸው ነው እንደዚህ ደፍረው ለመናገር የደፈሩት? ወንጀል እኮ ነው ወንጀል። ሲሳይ ገና በጠየቀው ጊዜ ብርሃኑ ጁላ ምንድን ነው ያለው? ሲሳይ ጎንደሬ ማነው አሸናፊ ጎንደሬን አታውቀውም ወይ? አሸናፊ ጎንደሬ እኮ ነው እንደዚህ ያደረገው እንደዛ ያደረገው እና ምናምን ብሎ ያለውን እንስማው። ምንም የሚደበቅ ነገር ስላልሆነ ያው ስሙት። ስሙት ለምሳሌ ሸኔና የኦሮሚያ ክልልን አንድ አርጎ በስምምነት ያን አፈና እንደፈጸሙ አድርጎ ትርክት ሰርቶ ያፈነው ግን ብላምቢ ያለው ኃይል ነው። ሲሳይ እየደነገጠ መጣ። ሲሳይ አገና ገሌ ነው። ያው ወዶ ገብ ስለሆነ ደነገጠ። ያው ምርኮ ደንቡ ስለሆነ ደነገጠ። ሚሊላ ነው ብሎ ይሰሙዋል ቢ ያው ውስጥማል ረዳሳሌለምሳሌ ን ምሳሌ ለማስረዳት አስረስምንቱ ልጆች ያግተው ሰውዬ ጃልጫላ ይባላል። ጃልጫላ የትክር ስሙ ነው። ክነኛ ስሙ አሸናፊ ጎንደሪ ነው። እነብርሃኑ ጁላ ጎንደሬን መጫወቻ ነው የሚያደርጉት። አብይ አህመድ ጎንደሬ አግብቶ በጎንደሬ ነው መጫወቻ የሚያደርጉት። ሰአረ መኮንንን ከገደሉ በኋላ ያመጡት ልጅ ጎንደሬ ነው። ገዳይ ውሱ ነው ብለው ጉሮሮ ምትም ብለው እንዳይናገር እንዳይጋገር አድርገው የጎንደር ልጅ ነው ምናምን አማራ ነው ብለው መከራ ያበሉት በሱ ነው። አሁን ደግሞ ደምቢ ዶሎ ላይ ሄዶ ያገተው ጃልጫላ ነው አለ ጃልጫ ላይ የትግል ስሙ ነው አለ። እውነተኛ ስሙ ግን አሸናፊ ጎንደሬ ነው የሚለ እስቲ፣ ጎንደሬ የሚባል ስም ያለው አለ? ስም ይወጣል፣ ጎንደሬ በሬ፣ በሬ፣ ሬ መጨረሻው ሬ ሆኖ እከሌ ጎንደሬ የሚባል አለ። ሲነገር እከሌ ሐረሬው እከሌ ትግሬው፣ እከሌ አማራው፣ እከሌ ጎንደሬው ይባላል። ግን አሸናፊ ጎንደሬው የሚባል አለ? ይባላል መቼም። ዛሬ የአማርኛ ትምህርት እየሰጠን ነው። ችግር ነው። ሁለተኛ ቋንቋ ስለሆነ የቁቤ ጀኔሬሽን ስለሆነ ችግር የለም። ይባላል ወይ? አሁን ለምሳሌ ዘመድኩን ጎንደሬ ይባላል ወይ? የአባት ስም ጎንደሬ ሊሆን ይችላል። ዘመድኩን ሀረሬ ሊሆን ይችላል። ብርሃኑ ሻሸመኔ ይባላል። ሻሸመኔ አካባቢ መሰለኝ። ብርሃኑ አቢይ ጅሜ ይባላል። ጅሜ እንኳ አይባልም። እሺ ሽመልስ ግንጬ ይባላል። የግንጭ ልጅ ነው ሽመልስ ግንጬ። አይባልም፣ አይባልም። አረኒቻ ቤ አዳነች አርሴ አርሴ ና አይባልም አይባልም። አሸናፊ ጎንደሬው የሚባል ስም ሊኖር አሸናፊ ጎንደሬ አባቱ ጎንደሬ እኔ እንደዛ ሊሆን አይች ነው። አሸናፊ ጎንደር የሚባል ሊኖር ይችላል። ጎንደር ሆኖ ስሙ ሊሆን ይችላል። ግን ቀጥል። እኔ ምን አገባኝ አሸናፊ ጎንደሬ ነው። አሸናፊ ጎንደሬ ደግሞ የአብን አባል ሸኔ ውስጥ የተመደበ ነው። አመጣጣው አሁን ከኦሮሞ ላይ አጥያቱን ወሰደና ጎንደሬ አለ። ጎንደሬ ነው አለ። ጎንደሬ ሆኖ ደግሞ አለ። የአብን አባል ነው አለ። አብን እኮ ከእነሱ ጋር ፓርላማም የሚሰራ ነው። ከዛ አብን ደሞ የት መደበዋለ? ሸኔ ውስጥ መደበዋለ። ጠቢጠቢጠ ፍልስፍና። አይ ኦሮሞ አለ አብይ አህመድ እነዚህ እጅ ላይ ተወድቂ፣ እሺ ሲይዘ፣ ያገኝና ጨነቀውና እንዴ ጎንደሬውን የሆነ እንዴት ነው ሸኒ አባል አድርጎ የተቀበለው? አለ አሰባውን። ብርሃኑ ጁላ ተበላው አለ። ወይኔ ያ ብርሃኑ ጁላ ናርገ ነምጭኩን ነቀበራ አለና ፈጠረዛው። እንደዚህ እንደዚህ አለና ይመልሳል። አመጣው አይ፣ እዛው ደምቢ ዶሎ ተወልዶ ነው ያደገው አለ። እዛው ደምቢ ዶሎ ተወልዶ አድጎ ነው አለ። ይቀጥላል። እሺ ልጆቹ የት ሄዱ ሲለው፣ ብርሃኑ ጁላ እየፈለግናቸው ነው አለ። እዚህ ደግሞ መጥቶ ልክ ምንም ደምቢ ዶሎ ዩኒቨርሲቲ ውስጥ ምንም ተፈጥሮ እንደማያውቅ ክልላችን ሰላም ነው ግቢ ውስጥ ተኩስ የለም ይላል። ገና በታሪክ ትጠየቃለ። መጨረሻ ላይ የማመጣው ጥያቄ ኦሮሞ ቆርጣችሁ ኦሮሞ ለተባለ በሙሉ የምታስተላልፉልኝ መልእክት ስለማስቀምጥ ነው። ይህን ሁሉ ለማመጣው ኦሮሞ ለተባለ ሁሉ እንድታስተላልፉልኝ ስለምፈልግ እንድታስተላልፉልኝ ስለምፈልግ አጠቃላይ ማለት ነው። የሚያስተምራችሁን ዛሬ ቁጭ ብላችሁ ሂሳብ እንድትሰሩ አደርግላችኋለሁ። ዘመን ይለወጣል፣ እመነኝ ዘመን ይቀየራል። ለትውልዱ እንድታስቡ ነው ላረጋቸው የፈለኩት ዛሬ የልጅቷ ጉዳይ ድራማ ይሰራበት፣ ያስጠኗት፣ ለአጀንዳ ያምጧት፣ የራስ ጉዳይ የሚጠቅመው ግን በፈለገ መልኩ የሚጠቅመው አማራን ነው የሚጠቅመው የሀሰት ትርክትም ቢሆን በእውነት የተደረገ አለ በሀቅ የተደረገ አለ አዲስ ነገር አይደለም ውሸት ነው ቢሉ አለም የሚያውቀው ስለሆነ የሚያምናቸው የለም አሁን ዛሬ ልጅቷን አስይዘው መታወቂያ አውጥቶታል መታወቂያ ሲያወጡላት ደግሞ አመተ ምህረት ተሳሳቱ የአዲስ አበባ መታወቂያ አውጥተውላታል ልጅቷን ማለት ነው ከዛ በኋላ ደግሞ አመተ ምህረት ተሳሳቱ አም፣ ትምህርቱን በዚህ ቢሉት በዚህ ቢሉት እንዴት ያድሩ። ምክንያቱም ሐሰት እውነትን ልትሸፍን አትችልም። እግዚአብሔር ሲቆጣ፣ እግዚአብሔር ሲጣላ ደግሞ መመለስ አይቻልም። አሁን እየተጣላ ያለው ኦሮሞን ወክሎ የሚገታገተው ሀይል እየተጣላ ያለው እግዚአብሔርን ነው። እስላም ከሆነ አላህን ነው፣ ጴንጤ ከሆነ ጌታ የሚለውን ነው፣ ዋቀ ጉራቻ የሚለውን ነው፣ ዋቀ ፈታ ከሆነ እየተጣላ ያለው የአምላክ የሚለውን ነው እየተጣላ ያለው። በኦሮሚያ ምንም እንዳልተደረገ በኦሮሚያ የኦሮሞን ንጹ እንደሆነ ገና ለኦሮሞ የተደገሰለት ገና ለኦሮሞ እያንዳንዱ እያወራለት ያለውን የምትከላከሉት ራሱ እንዴት እንዴት ወንጀል ሆኖ እንደሚጠብቅ ታቋል። ገና ገና ዶክመንተሪው ገና ስቃዩ ገና እምባው ገና ዋጋ ያስከፍለዋል። ምንም ሌላ ሀይል ባይመጣ እግዚአብሔር ኦሮሚያን ይቀጣል። ምድሪቷን ይቀጣል። መዝግቡልኝ መዝግቡልኝ መዝግቡልኝ፣ ገና ይቀጣል። አልደነገጡም። በልጅቷ ላይ ለደረሰው ሰቆቃ እንኳን ድራማ እንኳን ቢሆን ማለት ነው፣ ድራማ ቢሆን መለቀስ ነበረበት። ድራማ ቢሆን ማለት ነው፣ ድራማ ቢሆን እዚህ ቁጭ ብዬ አንድ ቀን በእውነት ነቴ ነው የምነግራቸው። የእረኛ ድራማ ይታያል እና የመጨረሻው ቀን ነው መሰለኝ እና ባለቤቴ እንደዚህ ኦርዳል በቃ ምንድን ነው ብዬ በደንብ ሳየው እውነትም፣ ያስለቅሳል ያስለቅሳል ድራማ ነው እንዬ ሞተች ተብሎ ለቅሶ የተቀመጧሉ ሐዘን ድረሱን ያሉ ሰዎች ግን ገጸባሪ ናት የሞተችው። ለገጸባሪ የሚያለቅስ ትውልድና ሀገር ህዝብ ባለበት የገዛ በሬውን አላርድም ቀን ያወጣልኝ ነው ብሎ በሬውን መሸጥ እንጂ አርዶ የማይበላ ማህበረሰብ በተፈጠረባት ኢትዮጵያ ዛሬ ይሄ ነገር ሳያስደነግጣቸው ዩኒቨርሲቲያችን ስሙ ጠፋ ይላል። አስራ ስምንት ተማሪ ቃል ጽፎ በልቶ የት እንደደረሱ ሳይናገር ቤተሰቦቻቸው በሐዘን ተሰቃይተው ተሰቅለው የሞቱ አሉ፣ ታንቀው የሞቱ አሉ። ልጆቻቸው የደረሱበት ጠፍቶ ያንን ግፍ የሰራ ዩኒቨርሲቲ ምን ያለበት ምን አይችልም። ና ገና ስሙ ሳይጠራ የማርያምን ብቅል ፈጫ አለው እያለ ቀጭ የጠየቀው ያናገረው ሳይኖር ማለት ነው። ያናገረው ሳይኖር